ይህ ቆፍጣና ሰው ከሳምንታት በፊት ሞስኮ ነበር፣ ከቀናት በፊት ዋሽንግተን፣ ከአንድ ዓመት በፊት ደግሞ አሸባሪ ተብሎ ሲሳደድ ነበር። ሶሪያውያን ለባርነት ግዞት ዳርጎናል ከሚሉት ከአምባገነኑ በሽር አል አሳድ መንግስት ተላቀው ቆፍጣናውን ጎልማሳ ከተቀበሉ ዘጠኝ ወራት ተቆጥረዋል። ወዴ፣ ቻናሌ ቤተሰቦች በዛሬው ዝግጅቴ በአንድ ወቅት አሜሪካ ከኦሳማ ቢን ላደን ቀጥሎ በሁለተኛ ደረጃ ተፈላጊ ሰው እንደሆነ የለፈፈችውና እሱን ለገደለ ወይንም ለያዘ የአስር ሚሊዮን ዶላር ጉርሻ የለጠፈችበትን ዛሬ ላይ የሶሪያ ፕሬዚዳንት የሆነውን አህመድ ሁሴን አልሻራ፣ በትግል ስሙ ሙሐመድ አልጆላኒ በመካከለኛው ምስራቅ ያመጣውን የዲፕሎማሲ የበላይነትና የአገዛዙን መንገድ የማስቃኛችሁ ይሆናል። እስከ ዝግጅቴ ፍጻሜ አብራችሁኝ ቆዩ። አልሻራ ብልህ ነው። ከ30 ሀገራት በላይ ገብተው ያፈራረሷትን አገር መልሶ ለመገንባት በሚደረገው ጥረት የዲፕሎማሲ ጠብ እንደማያስፈልግ ገብቶታል። ሰውየው በ1982 በሳውዲ ሪያድ ተወልዶ እስከ ሰባት ዓመቱ በሳውዲ ቢቆይም ከዚያም ከሶሪያውያን ወላጆቹ ጋር ወደ ሀገሩ ተመልሶ በደማስቆ አቅራቢያ ነው ያደገው። እናም የአላሳድን ቤተሰብ አገዛዝ አምባገነንነት በጥንቃቄ ተረድቷል። የሀገሩ የቁልቁለት ጉዞም እያሳዘነው አድጓል። በኋላም ከዘጠኝ ወራት በፊት በታላቋ ሩሲያ ሙሉ ድጋፍ ያለውን የበሽር አላሳድ አገዛዝ አንኮታኩቶ ወጣት እያለ የሚያስባትን ታላቋን ሶሪያ ለመገንባት ወንበሩን ተቆጣጥሯል። ታዲያ በዚህ ሶሪያን መልሶ የመገንባት አካሄድ በሽር አላሳድ ከሁሉም ሲናቆር ያበላሸውን ዲፕሎማሲ ማስተካከልና ሁሉንም ሀገራት እንዳመላቸው መያዝ ችሎበታል። በተለይ የጠላቱን የአላሳድ መንግስት ደግፋ ሰላም ስትነሳው የኖረችውን ሩሲያ መወዳጀትን መርጧል። በእርግጥም ሰውየው ብልህ ነው። እንደ ሶሪያ ያለች በጦርነት የወደመችን ሀገር መልሶ ለመገንባት እንደ ሩሲያ ያሉ ስንዴ አቅራቢ ሀገራት ያስፈልጋሉ። አንዳንድ ጸሐፍት አልሻራ ከሩሲያ መወዳጀት የፈለገው እስራኤልን ለመመከት የሚያበቃ ተገዳዳሪ ኃይል ለመገንባት ነው ይሉታል። እስራኤል በስድስቱ ቀን ጦርነት ከተቆጣጠረቻቸው የጎላን ተራሮች በተጨማሪ የሶሪያን ድንበር በተደጋጋሚ በማለፍ ትንኮሳ እንደፈጸመች መረጃዎች እየወጡ ነው። ነገር ግን የሰውየው ብልህነት እዚህ ጋር ነው። የሞስኮና ዋሽንግተንን ብቻ ሳይሆን የቴላቪቭን ሚና በሚገባ ያውቃል። በሚዲያ ቀርበው ትንኮሳሽን አቁሚ ከማለት ይልቅ ሀያላኑን በዲፕሎማሲ መያዝ ቅድሚያ የሚሰጠው ተግባሩ አድርጎታል። ይህን የጀመረው ደግሞ ገና ወደ ስልጣን እንደመጣ በአራት ወሩ ሁለት ሚኒስትሮቹን ወደ ሞስኮ ላከ። እናም ከሁለት ሳምንት በፊት የነበረው የሞስኮ ጉብኝት እነዚህ ሚኒስትሮች የጀመሩትን ለማጠናከር እና በሁለቱ ሀገራት አጋርነት ላይ መስራት የሚለውን ለመነጋገር ነበር። ሰውየው በሞስኮ ቆይታቸው የሚፈልጉትን አሳክተዋል። የመንግስታቸውን ዓላማ አስረድተው ከአሁን በኋላ ሶሪያ ስለምትራመድባቸው መንገዶች በግልጽ አስረድተዋል። በተመሳሳይ ሩሲያ የአልሻራ አገዛዝ የሰላምን መንገድ ከመረጠ ሩሲያ በማንኛውም ጊዜ ከሶሪያ ጎን እንደሆነች አሳውቃለች። የሊበራል ሚዲያ ፖለቲከኞች ፕራግማቲክ እያሉ የሚጠሩት አልሻራ ከጥቂት ወራት በፊት አንድ ጋዜጠኛ ሩሲያ ጠላታቸው ስለመሆኗ ለጠየቀው ጥያቄ እንዲህ መልሷል። በትግሉ ዘመን አዎ ጠላታችን ነበረች። ነገር ግን ያኔ እኛ የነጻነት ታጋዮች ነበርን። አሁን ግን መንግስት ነን ደግሞም ሩሲያ በመጨረሻው የትግል ሳምንታት ላይ የምትደግፈው የአላሳድ መንግስት እንዳበቃለት ተረድታ የአየር ድብደባውን አቁማልን ነበር። ይህም የትግላችንን ውጤት በቶሎ እንድናይ አድርጎናል በማለት አልፈውታል። ለዛም ይሆናል የመጀመሪያውን የስልጣን ዘመን ጉብኝታቸው በሩሲያ ያደረጉት። ታዲያ ሶሪያን ዳግም መልሶ ለመገንባት በሚደረገው ጥረት አሜሪካ ሌላኛው አስፈላጊ ሀገር ናት። አሜሪካ ደግሞ ከዓመታት በፊት ጅሃዲስት የአልቃይዳ ባልነህ ብላ አምስት ዓመታትን በኢራቅ እስር ቤት አሰቃይተዋለች። በእርግጥም ሰውየው ከኦሳማ ቢን ላደን ጋር ከወጣትነት ጊዜው ጀምሮ አብሮ ሰርቷል። አልቃይዳ አልሻራን የሶሪያ ወጣቶችን ክንፍ እንዲመራ አድርጎት በመካከለኛው ምስራቅ በርካታ ኦፕሬሽኖችን አሳክቷል። በዚህ ወቅት በአሜሪካ ወታደሮች ተይዞ ለአምስት ዓመታት ተሰቃይቷል። ከእስር ከወጣ በኋላ አዲስ ድርጅት አቋቁሞ የአላሳድን አገዛዝ መጣል ዓላማው አድርጎ ሲሰራም አሜሪካ የአልቃይዳን እንቅስቃሴ ዳግም እያስፋፋ ነው፣ አሸባሪ ነው ብላ ጦር አዝምታበታለች። በተጨማሪም እሱን ለያዘ ወይንም ለገደለ 10 ሚሊዮን ዶላር ጉርሻ እንደምትሰጥ ስትናገር ኖራለች። ነገር ግን እድል ሳይቀናት ቀርቶ የዋይት ሀውስን በሮች ለሞሐመድ አልጆላኒ ለመክፈት ተገድዳለች። ሰውየው ልበ ሙሉ ነው። ለቆመለት ዓላማ የማይናወጥ አቋም አለው። አሜሪካኖች ተገርመዋል። እነሱ ታጣቂ አደራጅተው ተው ለዓመታት የተፋለሙትን የአላሳድ መንግስት አንኮታክቶ ባለ ድል ሲሆን ቁጭ ብለው አይተዋል። በዚህም በአሜሪካን ባለስልጣናት ዘንድ የሚናቅ ሰው እንዳልሆን አሳይቷል። በእርግጥም ባለፈባቸው የትግል ዓመታት በአንድ እጁ የአላሳድን መንግስት የምትደግፈውን ሩሲያ በሌላኛው እጁ ደግሞ ጅሃድስትን የምትለውን አሜሪካ ተፋልሞ ነው ለዚህ በቃው። አሁን ግን ሁለቱ የአሜሪካ ወዳጅ እስላሚክ ሀገራት ጥረት ተጨምረውበት ከትራምፕ ጋር ፊት ለፊት ተነጋግሯል። ከወራት በፊት ዶናልድ ትራምፕ ወደ መካከለኛው ምስራቅ አቅንተው ሪያድ ሲደርሱ የሳውዲው ልዑል ሙሐመድ ቢን ሰልማን አልሻራን በመጋበዝ አገናኛቸው። አልሻራ ይህን ድል ማባከን አልፈለገም። የመንግስታቸውን አላማና ሶሪያን መልሶ ለመገንባት በሚደረገው ጥረት የአሜሪካ ሚና ወሳኝ እንደሆነ አስረድቶ ትራምፕን ማሳመን ቻለ። የዚያን ወቅት ትራምፕ ሀገራቸው ሶሪያ ላይ የጣለቻቸውን ማዕቀቦች ሁሉ እንዲነሳላት እንደሚያደርጉ ቃል ገቡለት። በኋላም ቃላቸውን ጠብቀው ማዕቀቦቹ ሁሉ ለጊዜውም ቢሆን ተነሱ። በእርግጥም አሜሪካ ሳውዲ አረቢያና ቱርክ ጠይቀዋት እምቢ አሻፈረኝ ማለት አትደፍርም። ያን ካደረገች በመካከለኛው ምስራቅ ያላት ተሰሚነት ጥያቄ ውስጥ ይገባል። ይህን ደግሞ አሜሪካ የማትቀበለው ነገር ነው። አሁን ቀሪው አሜሪካ ሰውየው ላይ የያዘችው ቂምና የይገደል ጥቁር መዝገብ ነው። እሱንም ቢሆን ረጅም ጊዜ ሳይወስድ አሜሪካ ከጥቁር መዝገቧ ላይ አልሻራንና የደህንነት ሚኒስትሩን አነስ ሐሳን ካታብ ከዚህ ዝርዝር አውጥታለች። በኋላም ሰውየው ዋሽንግተን ገብተው ለአሜሪካ ባለስልጣናት በሙሉ ዓላማቸውን አስረድተዋል። ከዚህ ሁነት አንድ ወር በፊት የተባበሩት መንግስታት ድርጅት ስብሰባ በኒውዮርክ ሲካሄድ የአሜሪካን የሩቅ ምስራቅ ኦፕሬሽኖች ሲመሩ ከነበሩት ከቀድሞው የሲያኤ ዳይሬክተርና ጀነራል ዴቪድ ፔትራዩስ ጋር በኒውዮርክ ተገናኝተው ነበር። አስረንሃል፣ በተለያየ ግንባር ሆነን ተፋልመንሃል። የምትገርም ሰው ነህ። ይህን እንዴት እንዳደረከው ብቻ ንገረኝ? ሲሉም ተደምጠዋል። አሜሪካኖች ይህን ሀቅ መቀበልን መርጠው የሻራንና ወታደሮቹን ብቃት አድንቀው በዲፕሎማሲ መጣመርን መርጠዋል። ሶሪያና አልሻራ ከአምባገነኑ የአላሳድ መንግስት መገርሰስ በኋላ እያሳኩ ያሉት የዲፕሎማሲ ስኬት የሀገሪቱ መጻኢ ተስፋ ትልቅ እንደሆነ ማሳያ ነው። ዛሬ ላይ አልሻራ እና ጓደኞቻቸው ወደ ደማስቆ የሚወስደው መንገድ የሰላም እንደሆነ ለማሳየት እየጣሩ ነው። ሶሪያውያንም ከመሪያቸው ጎን በመሆን ሀገራቸውን ዳግም ለማልማት ደፋ ቀና እያሉ ነው። ነገር ግን አይኤስ አሁንም የሀገሪቱ ጥቁር ጥላ እንደሆነ ተደጋጋሚ በመተናኮል እያሳየ ነው። አሁን የሻራ አገዛዝ ፈተናው ብዙ ነው። ከውስጥ ድህነትና አይኤስ ሲሆን፣ ከውጭ ደግሞ ትልቋ ስጋት እስራኤል የምትባል ሀገር ናት። አልጆላኒ ወደ ስልጣን ከመጣ በኋላ ጦርነት አንፈልግም፣ እስራኤል ዝግጁ ከሆነች በስምምነት አብረን መኖር እንመርጣለን ብሎ ተናግሯል። ነገር ግን እስራኤል በደማስቆ ቀላል የማይባል ጥቃት ፈጽማለች። ታዲያ ኔታንያሁ የአልሻራ አገዛዝ በደማስቆ ያሉ አይሁዶችን መጠበቅ ካልቻለ እኛ ልናደርገው እንገደዳለን እያለ ነው። ነገር ግን ጆላኒ እስካሁን ድረስ የአጸፋ እርምጃ አልወሰደም። ሰውየው የእውነትም የሰላምን መንገድ መርጦ ይሆን? ወደ ቻናሌ ቤተሰቦች፣ ለዛሬው ያጠናቀርኩትን ዝግጅት እየጨረስኩ ስለ ፕሮግራሙም ሆነ አቀራረቡ ሐሳብ አስተያየት እንደምትሰጡኝ በማመን ከወዲሁ እሰናበት አለሁ። እስከ ቀጣይ በቸር ቆዩልኝ።